ጽግዬ የኔ ቀበጥ አይዞ አይዞ ትላንትናማ ተበላሽ፣ ተበላሽ አስበሉሽ እኮ ጓደኞችሽን ማለት ነው እንግዲህ። ማርቲንና ቤዚ ግን ነብሳችሁ ይማር፣ እናንተ የጓደኛ መጥፎች ማለት ነው እንግዲህ። ትላንትና ወደ ዱባይ የምትበርበት ቀን ነበር፣ ከአብሬሽ እና ከሩታ ማለት ነው። በበረራዋ ቀን ፓስፖርትሽ ጠፍቷል ብለው ፕራንክ አድርገዋታል እንደምታዩት። ነገር ግን ኮመንቱ ስለ ፕራንክ ሳይሆን የነበረው ስለ ክፍሏና ስላለባበሷ ነበር። ውድ ተመልካቾቼ ያሳዝናል። ይ ፅግዬ የኔ ቀበጤ የኔ ቅብጥብጥ ተበላሽብኝ እኮ ትናንትናማ። እውነቴን ነው እኔ ልሞትልሽ ተበላሽ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ከኔ ጋር ሆኖ፣ አሰላሙ ዓሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች ሰላም ብያለሁ በያላችሁበት ሰላማችሁ አለ ያብሳሌ ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጣም ቤተሰብ የሆኑ ከዚህ ይህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከለብ አመሰግናለሁ። አላይ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጠቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋቸውን እንዳትረስ ወንዶችዬ ሼር አድርጉ፣ ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ አድርጉ። ላይክ ሳታደረጉ እንዳትወጡ። ወንዶችዬ እንግዲህ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የቀበጧ የፅጌሻ ቪዲዮ ነው ማለት ነው። ትናንትና ቤዚና ማርቲ ጓደኞቿ ፕራንክ አድርገዋት ነበረ ማለት ነው። ፕራንኩ ምንድን ነው? ፓስፖርት ሽንጠፋ ብለው ነበር ፕራንክ ያደረጓት ማለት ነው። ፓስፖርቴ ቦርሳዬ ላይ ነው ያደረኩት። ትልቁ ቦርሳ ላይ አይደለም ያደረኩት ምክንያቱም ኤርፖርት ከገባ በኋላ ፓስፖርት ሲሉኝ ትልቁ ሻንጣ ከመክፈት ብዬ በትንሹ ቦርሳዬ ነው ያደረኩት። የት ሄደ? እንደውም ትልቁ ሻንጣዬ ውስጥ ሳላስገባው ቀርቼ ይኸው፣ የጥርሴ ብሩሽ ራሱ በዚህ በትንሹ ሻንጣ ነው እያለች እያብራራችላቸው ነበር። ነገር ግን እነሱ ግግም ብለው ፓስፖርት ጠፍቷል እያሉ እንደዛ እያደነቋቆሯት ነበር ማለት ነው። ማርቲና ቤዚ እንዲሁም ደግሞ ያው አጋዣቸው ማለት ነው ሰሜራ እያደነቋቆሯት ነበረ። እሷ ሻንጣዋን አስተካክላ ልብሷን ለብሳ ምሳዋን እየበላች እንዶ እንዳትበላ ረፍዶብኛል እያለች የሁለት ሰላሳ አምስት ጊዜ እየደወሉባት ረፍዶብኛል ሊሄድ ነው እያሏት እያለች ነገር ግን ፓስፖርቱን ሊሰጧት አልቻሉም። በመጨረሻ ነው እንግዲህ ፓስፖርቱን የሰጠው ፕራንክ መሆኑን እንግዲህ እንዳያችሁት ነው ቪዲዮ ላይ ማለት ነው። እውነት ለመናገር እዛ ላይ ማለት ነው ስለ ፓስፖርቱ ወይም ደግሞ ስለ ፕራንኩ ሀሳብ አልነበረም ኮመንቱ ማለት ነው። የእውነት እጅግ በጣም የሚያሳዝን እና የሚያሳፍር ነው ኮመንቱ ካያችሁት ብዙዎቹ ስለ አለባበሷና ስለ ክፍሏ ነበረ፣ ስለ ፅጌ እያወራ የነበረው ማለት ነው። ስለ ፕራንኳ ሀሳብ የተወሰነ ነው። እንጃ ቢቆጠር አስር ኮመንት አይሞላም፣ አስር ኮመንት ማለት ነው። እሷ ወደ ሌላ ሀገር ልትሄድ ስትል እናንተ እንደዚ የተግማማ ፕራንክ ለምን ታደርጋላችሁ? ሲቀጥል ምንድን ነው ስለ ዱባይ ብቻ ነው ወይ እናንተ በየቦታው ቪዲዮ የምሰሩት? አንዳንድ ኮመንታተሮች ማለት ነው። ነገር ግን በጣም ገኑ የወጣው ስለ ክፍሏ፣ ስለ አለባበሷ አለባበሷ ጽጌ የተለመደ ነው። ብዙ ጊዜ ተናግረናል። ጽጌ አለባበስ በጣም ነው የሚደብረው ማለት ነው። በአብዛኛው ጊዜ ይሄ ትክሻዋ ባዶ ወይ ደግሞ ወንብርቷ መጣል የተለመደ ነው እሷ ጋር ማለት ነው። ግድም አይሰጣትም። ብዙ ጊዜ ቪዲዮ ተሰርቶባታል። ብዙ ጊዜ ኮመንት ተሰጥቷታል። ጉዳዩም አይደለም። ለምን በጡት ማሴሻ ዱባይ አትገቢም? ለምን በእንደዚህ ዱባይ አትገቢም? ብለው ብዙዎቹ ኮመንት ተችተዋታል ማለት ነው። እኔ አንዳንዴ ጽጌ ትችትን የሚስማማት ነው የሚመስለኝ ማለት ነው እንጂ ትችትን እንትን ብትል ብትፈራ አለባበሷ ታስተካከል ነበር። በዚህ አጋጣሚ ጽግዬ አንዳንዴ ሰውን ሲተችሽ ወይም ደግሞ እንደዚህ አይነት ኮመንት ሲጽፍልሽ በጥላቻ አይደለም አንችን ከመውደድ አንችን ከማክበር የተነሳ ነው እና እኔም በራሴ አለባበስሽ እንደሴት ብታስተካክይ በጣም ደስ ይለኛል። በቃ ቅናት አይደለም። ይኸው አንዳንድ ሶሻል ሚዲያ ተጠቃሚ ወይም ታዋቂ የሆናችሁ የሆነ ነገር ስትባሉ የሆነ የቅናት መንፈስ ያለበት ነው ሰው የሚመስለው አይደለም እናንተ ከመውደድ ከማክበር አንጻር ነው እንደ ምክር የሚሰጣችሁ ማለት ነው እና ሁላችሁንም አንዳንዶቻችሁ አሉ። ሁላቸውንም ሳይሆን አንዳንዶች አሉ አለባበሳችሁ ስርዓት የሌለው ማለት ነው አለባበሳችሁ አስተካክሉ ነው የምለው፣ ማለት ነው እኔም። ሌላው ደግሞ ስለ ክፍሏ አቤት፣ ስለ ክፍሏ አቤት፣ ስለ ክፍሏ ሴት ልጅ አለች አንዷ፣ ማለት ነው ሴት ልጅ የመጀመሪያ መጽዳት ያለባት አእምሮዋና ክፍሏ ነው አለች። አእምሮ ንጹህ ሲሆን ቤትም ይነጻል አለች ማለት ነው። እኔ እኮ የትላንትና ኮመንት እውነት ነው ምላችሁ፣ አመት ነው የሚያስቀው፣ አንድ ቀን ብቻ ሳይሆን አመት ያስቃል ማለት ነው። ግን ቤዚና ማርቲ የስራችሁን ይስጣችሁ፣ የጽጌ ገበና እኮ አደባባይ እንዲሆን አደባባይ። እኔ ግን ማለት ነው ነን ለመናገር ማለት ነው ይህን ነክል የሚካበድ አይደለም፣ የሚካበድ ነገር አይደለም። የቤዚና የማርቲ ክፍል ስለተቀረጸ ነው የጽጌውን ጎልቶ እንዲወጣ ያደረገው ማለት ነው። ምክንያቱም የቤዚና የማርቲ ክፍል አልጋቸው ተፈርሾ ስርዓት አለው የቁምሳጥኑ ምናምን ስርዓት አለው ማለት ነው። እንትና የፅጌ ክፍል ግን ከመኝታ እንደተነሳች ነው ያው ትኩረት ያደረገችው ድንገት እንደ ራሴ ነው የምላችሁ ማለት ነው። እሷ ናት እሷና እሷ ናት የሚያውቁት ማለት ነው። ያው ቶሎ ብላ ተነስታ ወደ ራሳ ይዛ የምትሄደውን ጉዞ የምታደረግ ትላንትና፣ ያው በረራቸው ቀን ነበረ እና ሻንጣዋን ማስተካከል፣ ራሷን የምትይዘው ነገር ለማስተካከል ነው ትኩረት የምታደርገው እንጂ ለክፍሏ ወይ ለአልጋዋ ትኩረት ላታረግ ትችላለች። ስለዚህ ይህን ያክልም የተካበደ አይደለም። ብርድ ልብስ ነው ትራስ ነው ያያችሁት እንጂ ወይም ምንም ነገር አይደለም። ቁምሳጥን ደግሞ የተከፈተው ፓስፖርቱን ፍለጋ ቁምሳጥን ተከፍቶ አደራደሩ ምናምን አይታችኋል መሰለኝ ማለት ነው እዛ ጋር የሚታይ ነገር አለ እዛ እንትኑ ምንድነው ይሄ ልብስ የሚሰቀልበት የሚንጠለጠልበት ጋ የሆነ ነገር ተንጠልጥ ተንጠልጥሏል ወይኔ ኮመንታተሮች እኮ ላይ ነብሳቸው አይመል አይናቸው እንዴት እንዴት እንደሚያ ስታይ እኮ እስከ ጥ ጥግ ድረስ ነው የምታዩት ማለት ነው። እስከ ጥግ ድረስ ነው የምታዩት። እኔ በዚህ አጋጣሚ ግን እውነት ነው የምላችሁ አደንቃችኋለሁ። በ የሆነ ሰው ያላወቀ ሰው እንዲያውቅ ታደርጋላችሁ። ነገር ግን ደግሞ አንዳንዴ ማካበድም አያስፈልግም። አሁን ቀለል አድርገን ብንወስደው ማለት ነው። ቀለል አድርገን ብን ምንም ሰራተኛ ቢኖርሽ አትዝረክረቂ። አዎ፣ ያለ መዝረክረክ ደስ ይላል፣ ደስ ይላል። እኔ እኮ ለዚህ ነው እኔ ቤታችሁ እንደፈለጋችሁ አትቅረጹ የምለው ለዚህ ነው። አሁን ፅጌ ፕራንክ ባደርጓት እንደዛ ሆኖ ባይቀርጹ ክፍሉ እንግዲህ ገበና አደባባይ ፐብሊክ አይሆንም ነበር ማለት ነው። ምስጢር ሆኖ ይቀር ወይኔ ቤዚ አስበላቸዋት እኮ ፅጌዬ አሰደባቸዋት። የእኔ ቀበጥ እሷ ትቅበጥ እንጂ። እንደዚ አይነት እንኳ እኔ ብዙም እኔ አላቅም። ለማንኛውም ግን እውነት ለመናገር አታካብዱት። የእውነት የሚከበድ አይደለም። በቃ ብርድ ልብስ ትራስ ነው ቀለል አድርጎት እንጂ። ቆሻሻ ነገሮች ምናምን አላያችሁም። በቃ ቁምሳትን ተከፍቶ ነበረ። ይሄ አዲ ነው። በቃ ኖርማል ነው። ስለዚህ ባታካብዱት ደስ ይለኛል። እኔ ለተለቀቀው ቪዲዮ እንኳ ሀሳብ አስተያየት ብሰጡ ምን አለበት? እንዲህ ስለ ፕራንካቸው እኮ ብዙም አልተናገራችሁም። እናንተ እዛ ጋ የነበረው ስለ ክፍሏና ስለ አለባበሷ ነው በቃ። ክፍሏ የተካበደ አይደለም። አዎ አለባበሷ፣ ፅጌ ትንሽ ከበድ ይላል። ለማንኛውም ሰላማችሁን አብዛልኝ። እወዳችኋለሁ ባይ